አሁን የምንገኘው በጎፋ ዞን ገዜ ጎፋ ወረዳ በቡርዳ መንደር ነው። 2016 ሐምሌ 15 በጎፋ ዞን ከንቾሻቻ ጎዝዲ በተፈጠረው አደጋ በርካቶች መፈናቀላቸው ይታወቃል። ይህንን መሰረት በማድረግ የተለያዩ ቤቶች መኖሪያ ቤቶችን ፕሮጀክቶች ወይም ድርጅቶችም የዞኑ መንግስትም የተለያዩ ድርጅቶችም እየሰሩ ይገኛሉ። ዛሬም ይህንን መሰረት በማድረግ 348 ቤቶች በሀቢታትና በቀይ መስቀል ድርጅት ተገንብተው እርክብክብ ሊደረጉ ዛሬ ዝግጅት ተጠናቆ ይገኛል። ይህንን ጨምሮ እስከ ዛሬ 458 ቤቶች የዛሬውን ጨምሮ ለተፈናቃዮች እርክብክብ ተደርገዋል። የዛሬውን እርክብክብ አስመልክቶ የጎፋ ዞን አደጋ ስጋት ጽሕፈት ቤት ኃላፊ አቶ ማርቆስ መሰለ አጠር ያለ ማብራሪያ ይሰጡናል። 2016 ሐምሌ 15 ቀን ገዜ ጎፋ የተከሰተ አደጋ ተከትሎ በስጋት የተፈናቀሉ አካላቶችን መልሶ የማቋቋም ስራ እየሰራን እንደቆየን ይታወቃል። እንግዲህ ዛሬ ለሁለተኛ ዙር ቤት የማስረከብ መርሃ ግብር ነው እያካሄድን የምንገኘው። ባለፈው ጊዜ መቶ አስር ቤቶችን ገንብተን የቅድሚያ ቅድሚያ የሚሰጡ ሰዎችን ማስገባታችን ይታወቃል። አሁን ደግሞ በሁለተኛው ዙር 406 ቤቶችን እየገነባን እንዳለ ይታወቃል ከዚህ ግንባታ ሂደታቸውን ጨርሶ ሰው መግባት ወደሚችል ደረጃ ያደረስናቸውን 348 ቤቶች ውስጥ ቤቶች ውስጥ ሰዎችን ተፈናቃዮችን በስጋት የተፈናቀሉ አካላቶችን የማስገባት ስራ ነው እየሰራን የምንገኘው እንግዲህ ከነኚህ ቤት ግንባታዎች ውስጥ 88 ቤቶች መጠለያ ለሰው ልጆች ድርጅት በገንዘብ ድጋፍ አድርጎልን ዞን መንግስት እያስገነባቸው ናቸው። 260 የሚሆኑ ደግሞ የኢትዮጵያ ቀይ መስቀል ድርጅት እያስገነባ የሚገኙ ቤቶች ላይ ነው ዛሬ ሰዎችን እያስገባን የምንገኘው። እንግዲህ ኋላ የሚታዩ እነኝ ቤቶች ላይ ወደ 348 የሚሆኑ ቤቶች ላይ ዛሬ ተፈናቃዮችን ለሁለተኛ ዙር እያስገባን ነው የምንገኘው እንግዲህ አጠቃላይ እስካሁን ድረስ ያስገባ ነው ወደ 460 58 የሚሆኑ 458 የሚሆኑ ተፈናቃዮችን ቤት እንዲያገኙ የማድረግ ስራ ተሰርቷል ማለት ነው። ቀጣይም በሶስተኛ ዙር ያቀናቸው ቀሪ ቤቶችን የግንባታ ሂደት ኦልሞስ ል ጨርሰን ሂደቱን ጨርሰን እየገባን ስላለ ያንንም ቀጥለን ገንብተን በአጭር ጊዜ ውስጥ እናስገባለን። እንግዲህ አሁን እስካሁን ድረስ ባለው ቤት የመስጠት ሂደቱ ውስጥ ቤት ገንብቶ የማስገባት ሂደት ውስጥ በዋናነት ከፍተኛ ስጋት ውስጥ ያሉና ቤት ንብረታቸው የተጎዱ ሰዎችን ቤት እንዲያገኙ አድርገናል። ቀጣይም ስጋት ነው ሰዎች መኖር ያሰጋል ብለን ያልናቸው ቦታዎች ቀሪ ሰዎች የሚቀሩ አሉ፣ በቤታቸው የሚኖሩ ነገር ግን እነሱንም በሶስተኛው ዙር በጀመርነው ግንባታ አጠናቀን የምናስገባ ይሆናል ማለት ነው። የቤት አሰጣጡን በተመለከተ እንግዲህ በቀበሌ ደረጃ የቀበሌ የአደጋ ስጋት ስራ አመራር ምክር ቤት አባላት አሉ። አባላትን ጭምር ማጠናከር ያስፈልጋል ብሎ ከአጠቃላይ ሕዝቡ ጋር ተወያይተን አጠናክረን አደራጅተን አስተካክለን በነሱ በኩል ተመልምሏል። ከነሱ ሲያልፍ ቅሬታ የሚሰማ ቅሬታ ሰሚ ኮሚቴ አለ። ቅሬታ ሰሚ ኮሚቴ ጉዳዩን እያየ እየፈታ ነው የመራው። መልማይ ኮሚቴ መልምሎ የሚያቀርበውን ቅሬታ ኮሚቴ እያየ ቅሬታዎችን እየፈታ ነው። እስካሁን ድረስ የመጣበት ሂደት የተመጣው ዜን አሁን የምንሰጠው ቤት ደግሞ በዕጣ። በዕጣ በሁለቱም ድርጅቶች አጋር ድርጅቶች እገዛ የተገነቡ ቤቶችን በዕጣ አድርገን ግለሰቦች ቤት እንዲያገኙ የማድረግ ስራ ነው እንግዲህ የተሰራው። በጣም ፍጹም ፍታዊ በሆነ መንገድ ሁለቱም ኮሚቴዎች ጋርም በጋራ ቁጭ ብለን የሰሩበትን ስራ ገምግመን አስገምግመን አይተን ያሳለፍነው ፍጹም ፍታዊ የሆነ ስራ የተሰራበት ነው። እኛም በርክብክብ ስነ ስርዓቱ ላይ ተገኝተን ያነጋገርናቸው እርክብክብ ያደረጉ ግለሰቦች ሐሳባቸውን እንዲህ ሲሉ ተናግረዋል። ዕጣ እኛ በአገባቡ በህዝብ ፊት በዕጣ ቤት ወስደናል። ምንም ነገር እኔ የምለው ነገር የለም። ወረዳውን እግዚአብሔር ይባርከው፣ ዞኑን፣ መንግስትን፣ የሰራው ድርጅትን አመሰግናለሁ። እግዚአብሔር እነሱን ይባረክ። አሁን ቤቱ በአገባብ ተሰርቶ በነስ ፈልገው ሁኔታ በአደባባይ ያለ ምን ሙስና ለኛ መሰጠቱን በርግጥ ማስረጃ ነኝ። ከዛ እኛ ተፈናቅለን ከወጣን በኋላም መንግስት እየጠየቀን ነው። እኛ ጥያቄን ምላሽ እየሰጡ አሁን ቤት እስከ ቤት መውሰድ ድረስ ደረጃ ደርሰናል። ይሄ ቤት እየወሰደን አሁን በዕጣ በአገባቡ በህዝብ ፊት እጣ ተመቶ እየወሰደነን አንድ የሆነ አድሎ የሌለበት አሰራር ነው የተሰራው። በዚህ ላይ እውነት ኔ የዚህ አይነት አሰራርን በጣም እያመሰገንኩ ለወደፊትም እንደዚህ ከገጠለ በጣም ደስ የሚያሰኝ መሆኑን እየገለጽኩ ከራውስጥ ከገባንበት ጊዜ ጀምሮ እስካሁን ድረስ መንግስትም እኛን ዞንም ቢሆን ወረዳውም ቢሆን በተለያየ መንገድ ሲጠይቅ እንደገና ልዩ ልዩ ከውጭ መንግስት ባስገባው። ደረጃ የገቡት ድርጅቶችም፣ ቀይ መስቀልም ልዩ ልዩ ድርጅቶች እየረዱን ብዙ ለእኛ አስተዋጽኦ ስላደረጉ በጣም አመሰግናለሁ። እነሱ ለወደፊትም እኛን እንደሚረዱ መንግስትም እኛን እንደማይተው ግልጸኛ ነኝ እና የዛሬ ቤት ለማውሰድ ነው የመጠ ነው ከቀይ መስቀል ነው ይፃው የደረሰኝ ለሰኞ ሶስት ሰዓት ላይ ቤቱን እንረክፋለን። ያው ከዚህ በፊት ያው ችግሩ ከደረሰብኝ እስካሁን ድረስ መንግስት በተለያየ አቅጣጫ ድጋፍ እየሰጠን ነው እና የተለያየ ድርጅቶችም የተለያየ ፕሮጀክቶችም ድጋፍ እየተደረገ ነው። በግ ተሰጥቷል፣ ልብስ፣ የተለያየ ቁሳቁሶች ተሰጥቷል። በቀይ መስቀል ዙሪያ በተለይ በጣም ድጋፍ እየተደረገ ስለሆነ በጤና ዙሪያም የተለያየ ድርጅቶች ለኛ ድጋፍ እየተሰጠ ነው። እስካሁን የጎደለም በጎደለም በሞላም እስካሁን ድረስ ለእኛ ጥሩ ነው።